እህትዮዋም ስታወራ ሰምታችኋል። ያው ክርስትና ልጆቹ እናስነሳለን አንቺም ትጠመቅ ያለሽ ምናምን እያለቻት ነው። በዚህ ይል በዚህ ንዴት እሷም ሃይማኖቷን ልትቀይር ትችላለች፣ ወደ ነበረችበት ክርስቲያን ነበረች ያው ድንገት ክርስቲያን ልትሆን ትችላለች ማለት ነው፣ በንዴት ማለት ነው። እና በዚህ ምክንያት ያው ልጆቼንም ሃይማኖታቸውን ልትቀይር፣ ክርስትናም ልታስነሳቸው ነው። ችግር የለውም፣ ግቻስ በሰላም ላግኛችሁ በሰላም ላገኛችሁ እና ሱመያ በእላ አንቺም ያው አንደኛ አሁን በቃ ሴት ልጅ ከተወለደች በኋላ ተወልዳ ከወጣች በኋላ ከቤተሰቧ የቤተሰብ አይደለችም ሴት ልጅ ማለት ነው። ወንድ ልጅ ነው የእናት ያባቱ ምናምን። ሴት ልጅ ከወጣች በኋላ በቃ የሰው ናት የባዳም ልትሆን ትችላለች። በቃ ያንዱ ናት፣ አግብታ ትወጣለች፣ ትዳሯን ትመሰርታለች። የራሷን ነው ትጀምራለች። አሁን አንቺ አግብተሽ ወልደሽ ምን ብለሽ ወተሻል። በቃ የቤተሰብ አይደለሽም ማለት ነው። አንቺ የእኔ ነሽ፣ የልጆች እናት ነሽ። ሃይማኖቹንም ቀይረሻል። በቃ አሁን ወደ ነበርሽበት አስር የዚህ ዛ እንዳትዪ፣ በእልም እንዳታደርጊው፣ ወይም ሰይድን ለማናደድ ልጆቹንም ክርስትና አስነሳለሁ እምነቴንም ቀይራለሁ ምናምን ብለሽ፣ ችግር የለብኝ። እምነት የግል ነው። እኔ ምንም ብታደርጊ አልናደድም። ገባሽ? እምነታቸውም እንዳይቀየር ብዬ ማለት ነው የመጣሁት። እናንተ ማግኘት ስላለብኝና ለማግኘትም ነው። እና ሁሉም አላህ ያለው ነው የሚሆነው ማለት ነው። እንግዲህ ድንገት ባህርዳር ትንሽ ሞቅ ትላለች፣ አየሯ ደስ ባህር ዳር ትንሽ አየሩ ሞቅ ይላል። እዚህ ደግሞ ትንሽ ድንገት ሊቀዘቀዝ ይችላል። እኔም በጠዋት ስለወጣሁኝ ጃኬት ሂጂ የመጣሁት እንደዚያው ቀጥታ በቃ ለብሼ የመጣሁት በልብስ ነው ያለሁት። የተወሰነ ልብስ ሂጂ አለ፣ እሱን ባህር ዳር ላይ ሆቴል ውስጥ ትቼዋለሁ። እዛው የነበርኩበት በዛም፣ ከተመለስኩኝ በሰላም ከተመለስኩኝ ኢንሻአላ በዛው ስደውለው፣ ካልተመለስኩም አለ ሁሉም ነገር። እና ሱመያ እባክሽ ይኸው አላሳዝንሽም፣ አለ እኔ በቃ ሀገር ሰላም ነው ሁሉ ነገር ሰላም ነው። አሁን አየሩ ምንም የለም ስለዚህ ብቻ በሰላም ደርሻለሁ። አካባቢያችሁ ላይ በሰላም እዚህ ደርሻለሁ። ቪዲዮን ዛሬ ለቀው ታይዋለሽ፣ ጨክነሽ ቢን ደሞ ወደዛ እንድመለስ አታርጊ። ስመለስ መንገድ ላይ ሰው ምንድነው እንደሚያጋጥም አይታወቅም። አሁንም ደግሞ መንደር መንደሩ ሲሄድ ምናልባት መንገድ ላይ ፍተሻ ነው፣ ህግ እናስከብራለን የሚሉ ናቸው፣ አካባቢው የሚጠብቁ ናቸው ያሉት። ግን ደሞ አንዳንድ ደግሞ ደሞ ሌባ የማይጠፋም ነገር ይህን እያይሽ ያው እንግዲህ እኔ ልጆች አባት ነኝ። በእኔም ጨክኝ ከሆነ እውነትም ጨክነሽ ዝምት ያለሽ እያላስብም። ይህንን ቪዲዮ እንዳየሽ ዛሬውኑ በቴሌግራም ወይም በዋትሳፕ አናግረሽኝ እንደምንገናኝ ወደ ቤታቸውም እንድመጣ ተስፋ አድርጋለሁ። ስለዚህ እንዳጨክኝ ነው። እሱም እያምልሽ እባክሽ እዚህ ድረስ መጥቻለሁ። ቪዲዮም ስሰሪ አይቻለሁ። ትናንሽ ቻናል ላይም እየለቀቅሽ አይቻለሁ። በነዴት ተናደሽ ያው አዩም እምቢ አለችኝ ብሎ ከአዲስ አበባ ወደ ናዝሬት ሄደ። አፍጠር ላይ ፈጠር ነውን ስለ እሱን ቪዲዮ ስታወሪ ይሰምቻለሁ ማለት ነው። ከአዩ ጋም ስናፈጠር አዩ እምቢ አለችኝ ብሎ አዩን አሳቦ ሄደ አዩም እምቢ አለችኝ ብሎ አዩን አሳቦ ሄደ ምናምን ብለሽ የሰራሽውን ቪዲዮ አለ። ያው እኔ አዩ እምቢ ስላለችኝ አይደለም ወደዛ ተመልሼ ሄድኩት። ያው ዞሬ መጥቻለሁ እና አንተ ወንድ ነህ ምናምን ብለሽ ስለዛችም አይደለም የመጣሁት። እና መጥቻለሁ። አይደለም ባህር ዳር አይደለም ጎንደር፣ ባህር ዳር፣ ጎንደር ኢትዮጵያ ናቸው። አገሬ ነው። አገሬ ውስጥ እንዲፈራለሁ መምጣት የመንም ድረስ እየመጣሁ አይደለም። ለምን ቡርኪና ፋሶ ብትገቢ እኔ እመጣለሁ። እና ምንም ፍራች የለብኝም። ለጠባር ላይ የመጣሁት መሳሪያ ጀር ላይ የመጣሁት በቃ በሰላም ቤተሰብ ሚስቴር፣ ልጆቼ ልፈልግ ነው የመጣሁት። ማንም ቢጠይቀኝም ለምን መጣ ቢለኝም፣ ምን ትሰራለ ቢሉኝም ያው ነው መልስ ይሄ ነው። እና በተረፈው በዛ ሊዞሽ አንቺ አዩንም እሱን አይተሽ አይመጣም ብለሽ አስበሽ ነበር። እኔ መጥቻለሁ። ይሄው ባህር ዳር መሳይችሻለሁ። ገጠሩንም የሰፈራችሁን ታውቂያለሽ ያስባለሁ። የናን ሰፈር ከሆነ ተሳስቼ ሌላ ሰፈር ካልሆነ ማለት ነው እ ትንሽ ወጣ ብዬ በቃ ከሰው ቤት ላይ ራቅ ብዬ እንትን ብለው ያው የማወራው እንዳይሰሙ፣ ስቀርጽም ደግሞ ሌላ ነገር እንዳይመስላቸው እንደገና ጥቅጥቅ ያሉ ባህር ዛፎች ውስጥ ደግሞ ጫካ ነገር ውስጥ ምን እንዳለም ስለማላውቅ ያሉ ሰዎች ለዛ ማለት እንደዚህ በቃ ወጣ ብየን እንግዲህ ብዙ እጓዛለሁ። ገና እስካገኘሽ ዛሬም ከመለስሽልኝ፣ ነገም ከመለስሽልኝ፣ ሳምንትም ከቆየሽ፣ ወርም ከቆየሽ እኔ እዚሁ ደቡብ ጎንደር ውስጥ ነኝ። ወዴትም አልሄድም። መንገድ ላይም እያደርኩም ቢሆን ባህር ዛፎች አሉ ሽንት ቤት እዚህም እየተጠቀምኩ ቢሆን እየለመንኩም ቢሆን እየበላው ሱቅም ካገኘው እየገዛው እሄዳለሁ ብዬ አስባለሁ። ቻርጅ ካልዘጋብኝ ይህን ቪዲዮ ከለቀቁ በኋላ ድጋሚ ምን ላይ እንደረስኩ ይሄ ሰፈር እንደረስኩ እና ሱመያም ድምፅ እንዳስቀመጠችልኝ እና እንዳስቀመጠችልኝ ለተመልካቾቼም የምመልስ ይሆናል ማለት ነው። እና በተረፈው ይኸው ሱመያ፣ እባክሽ መንደራችሁን ያሉት እያንዳንዱን ቤት እያንኳኳ ይሄ እና ከላይ ቤት ነው ብዬ ልጠይቅላችሁ። ለመቅረጽ አይመችም እንጂ የማ ቤት ነው ብዬ ብጠይቅ ምናልባት ቤቱን ልታውቁ ትችላላችሁ። ቤቶችን ባንኳኳ ሰፈሩን አሁን የቀረኝ በግራ ሄጃለሁ በቀኝ ሄጃለሁ፣ በዚህ ወደኋላ ኋላ ላይ ቀረኝ ማለት ነው መሄድ የቀረኝ። የቀሩትም ቤቶች ያው ካሜራው ሌንሱ ዙሙ ከረጅም ስለሚያመጣ ነው እንደዚህ አምጥቼ ማሳያችሁት ይሄን። ትንሽ ራቅ ይላል ማለት ነው፣ ለዛ ከርቀት ስለሚያመጣ ነው እንጂ ራቅ ይላል ማለት ነው። ገና ሱመያ መንደሩን አይተሽዋል ታውቂው። ልፍ ያስባለው አንዳንድ ቦታ ፀሐይ ነው፣ አንዳንድ ቦታ ደግሞ ነፋሻ መደስ የሚለው ቀዝቀዝ ያለ ዳመና ቦታ ላይ ያየራለ ቁጭ እያልኩ እኔም እረፍት እየወሰድኩ ምናምን ነገር እጓዛለሁ። አዩንም እንዳያቸዋት ከዛ እያመረች ነው። አዩም እንደምታዩት እያመረች ነው። በረኪናውን ምኑም ሰብስባ ራሴን አጠፋለሁ። ከባህር ዳር ወደዛ ወደ ጎንደር ወደ ገጠር የምትሄድ ከሆነ ምናምን ብላለች። ይሄው ሄጃለሁ፣ እንግዲህ ደቡብ ጎንደር ደርሻለሁ። አንቺም ለዛቻሽን ተይና ዱአ አድርጊልኝ የሚጠቅምሽ ነው። ሰገጂ በምቹ ዱአ አድርጊልኝ። አላህ በሰላም ከልጆቹና ከባለቤቱ ጋር ያገናኙ በሰላም እንደሌለ በሰላም ይመለስ ብለሽ ዱአ አርጊ። እኔ በቃ ቁርጬ ነው፣ ወንድ ልጅ ቆረጠ የመጨረሻ ብዬ ቆርጬ የመጣሁት ማለት ነው። አትሂድ፣ እንደዚህ ነው፣ እንደዚህ ነው ሰው እንደሚያወራ አይደለም። ብዙ ሰዎች ያው እንዴት ወደዛ ትሄዳለህ? እንዴት እንደዚህ መታወቂያ የኦሮሚያ ከልል ነው አማራ ከልል ለምን ትሄዳለህ? ምናምን አለ። ሁሉም ቦታ አጋጣሚ ያው ሌባ አይጠፋም። ድንገት ከሌቦች ጋር ካጋጠመን ያው ለመዝረፍ ሲሉ ያለውን ፈትቾ ይወስዳሉ፣ ወይም ደሞ ይዙና አፍ ነው ምናምን ነገር ብር ሊያስልኩ ይችላሉ እንጂ ሌላ በቃ ምንም የሚፈጠር ነገር የለም። እሱንም ደሞ ወይም የሚጠረጥሩ ሰው ካልሆነ ወይም ደሞ አላ አይደለም የሚፈልጉት አይነት ሰው ካልሆነ በስተቀር ሁሉንም ብድግ ብሎ የሚነካ ሰው የለም። ሌላው ደግሞ በስርዓቱ እንትን እላለሁ ያለ ሰፈር ጠብቃለሁ ያለ እንግዲህ መታወቂያ እያሳለፈ ነው እና ደርሰናል። እዚህ ያለሁት እዚህ ነው። ስመለስ መመለሻ ቤት እንደሆነ አላህ አለም ነው። ይሄዳለው በቃ ዝም ብዬ ቤት ቤት ባየሁት ቆርቆሮ ቤት ሁኑም፣ ጎጆ ቤት ሁኑም፣ አንዳንድ ጎጆ ቤት ሳንኳኳ ከብቶች ብቻ ናቸው በኋላ የሚሉት። ቆርቆሮ ቤት ውስጥ ይኖራሉ። ጎጆ ቤቶች ውስጥ አንተን ከብቶች የሚኖሩበት ናቸው። በቃ እንግዲህ እያንኳኳ ቤቱ ሰው የገጠር ሰው ደግሞ በቃ ህዝቡ በጣም የዋ ነው፣ ምስኪን ነው። የምጠይቀውንም በቃ እንትን አይሉ አንተን ይላሉ። አንድ ቤት ደግሞ መንገጠልኝ ገባ። ጠላ ጠጣ ነው አረቄ ጠጣ ነው ይሄ ጾመኛ ነኝ። ጠላቸው ጠጣ ያሉ ነበር። እና ጾሜ የኔ ደብል ነው እንግዲህ ደብል ጾም ነው። መንገድ እየተጓዝኩኝ ሁሉንም እያቆራረጥኩ እንደዛ ነው እላችኋለሁ። በተረፈው አላህ የሚቀበለን ያደርገን ይቀበለን። እንግዲህ ሱመያ በዚህ በረመዳን እንኳን አትጨከኝ ነው የምልሽ። ወጣበ ወጣበይ እዚሁ መንደራችሁ ውስጥ ነው ያለሁት። አከባቢያችሁን በቃ እስከ መጨረሻው መጣሪውን ሰፈርና ቦታችሁ የት እንደሆነ ያለውን ቤላ አምቦ ነው ያልሽው። ቤላ አምቦ፣ ቤላ አምቦ ነው ካልተሳሳትኩኝ። ደርሻለሁ። ሰው ነው የምጠይቀው። አዎ አካባቢው ይሄ ነው አሉኝ። ግን የእናንተን ቤት አዛ ማዶ ዳገትም ቢሄድ ለካስ ቤቶቹ በጣም ይራራቃሉ። ዘመድም ሆኖ አንድ ልጅ ስጠቆ የኛ ቤት እዚህ ጋር ነው። ለምሳሌ ቤት ሊረቅ ይችላል አለ። የእኛ ቤት እዚህ ጋር ነው አለ። ማዶን ደሞ ዳገቱን አሳይኝና እዛ ያጎቴ ቤት አለ፣ እህቴ በዛ ምን ኖረው ምናምን ነገር አላለኝ። ለዚህ ራሱ መሀል መሀል ላይ ሞተር ያስፈልጋል አልኩኝና ወይ ፈረስ ያስፈልጋል፣ የሚከራይ ቢኖር እየተከራየው ወይ በፈረስ ወይ በሞተር ላጥያ አልኩኝ። እንትን እላለው ማለት ነው እላቸዋለው። እንግዲህ ይህን ይመስላል። በተረፈ ወሬ ያበዛውባችሁ። ስልክ ቻርጅ ይጨርሰን፣ ቶሎ ለብዬ ቁጭ ብዬ እዚችው ጥላ ስር ቁጭ ያለና ቪዲዮዋን ለቀቅ አረጋትና ትንሽ ኤዲት አረጋትና ቶሎ ለቃትና እንግዲህ ደቡብ ጎንደርን በሙሉ ከጫፍ እስከ ጫፍ ቤላ አምቦ ማዳረስ አለብኝ። ከዚህ ካጣውም ደግሞ ወደ ሸውዳኝም ከሆነ ከዚህ ቀጥሎ ያለው ወደ ሳና ነው። ሳና እና አርብ ገበያ ምናምንም ገጠር ገጠር አካባቢ ያሉትንም መዞር አለው ማለት ነው። ሱመያ በቃ ካላለችልኝ መዞሬን ፍለጋዬን አላቆምም። እስከ መጨረሻው እስካገኛቸው ድረስ እለፋለው፣ እፈልጋለው፣ ተስፋ አልቆርጥም። ሱመያ ማይን ቪዲዮ አይታ እንደምትመልስልኝ ትልቅ ተስፋ አለኝ። ሪከርድን ታስቀምጥልኝ እንደዚህ አይነት ቦታ ያለው ብላ ስልክ እንደምትልክልኝ ወይ ወንድሟንም በፈረስም ቢሆን በበቅሎ ወይ ሆነ ነገር ልካልኝ እንደምታስወስደኝ ተስፋ አድርጋለሁ። እናንተም ዱአ አድርጉልኝ። ቻርጅ ካገኘኝ ቀጣዩንም የት እንደደረስኩ ምን ላይ እንደደረስኩ ምን አለ የሚለውን እየቀረስኩኝ ያሳያችኋለሁ። ዱአ አድርጉላችኋለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ወር በዛውባችሁ። እንግዲህ ሳርሳሯም ደረቅ ብላለች፣ ወቅቱም ክረምት አይደለም። እንዲሁ ደገፍ እያልኩ እያረፍኩኝ። ደገፍ እያልኩ እያረፍኩኝ ቪዲዮ ለቄ መልስ አንጠብቃለሁ። እየተጓዝኩኝ መንደር መንደር ውስጥ ቤቱ ማንኳኳት መጠየቁን አላቋምም ተስፋ አልቆርጥም ማለት ነው። ዱአ አድርጉላችሁ ለእናንተም፣ ሰላም አለይኩም ወራቱላሂ ወበረካቱ ባይ ባይ።